አባቴ አገራችን እነሱ ሸይኽ በሚሏቸው ጋ የሚሏቸው ጋ ሲሄድ አስር ብር ሰጥተው ሰጥተውት ምንም ቢቸግርህ እንዲያታጠፋት ተብሏል። ያችን ብር ከተቀመጠች በጣም ብዙ ዓመት ሆኗታል። ምን ማድረግ ነው ያለብኝ? አባቴ ሳያውቅ እንዴት ላድርጋት? ጀዛከላህ ይላል። ኢንሻአላህ ይሄ እነዚህ ጠንቋዎች ዱዓ አድራጊን እያሉ ፉቅራ ኡመተ ልእስላምን እያበከቱ ያሉ አባቶቻችንን እናቶቻችንን ከጴንጤ የተረፉትን በቀብር አምልኮ እየነጠቁና ያሉት፣ አንተ ጴንጤ ደቡብን አከፈረ እያልካ ትጩኽ። ይሄ ብቻ አይደለም፣ ዝም በል ማለት ይ አይደለም። ለዚህ ብቻ ድምፅህን ለዚህ ብቻ አታድርገው። እነ ዑመር ኮምበልሻ እና አብደላህ አል ሀረሪ እየነጠቁ ነው። ሌላ ሌላ ጴንጢ ማለት ነው። ሁለቱም ልዩነት የላቸውም። እኛ እኛጋር አህባሽም ያው ጴንጢ ነው። እኛ ጋር ልዩነት የለም። ይህንን አዋጅ ንገርልኝ ብያለሁኝ። አስረዳ። ሙስሊም አይደለም አከፍረው። እነዚህ ከአላህ ውጭ ያለን የሚያከፍሩ እኛ ጋ ሙስሊማ የሚገዙ እኛ ጋ ሙስሊሞች አይደሉም። እነሱንም ታገል፣ እነሱም ላይ ጩ። ይሄ አሁን አስር ብር ሰጥቷል። እንዳይጎለብህ ሪዝቅ ይመጣል ትስብልሃለች አስቀምጥልሃለች። አስቀምጣት ወይ ሙዲያ ውስጥ፣ ወይ ፉካ ላይ፣ ወይ ንቅቅት፣ ወይ እንትን ውስጥ አስቀምጥ ተብሏል፣ ወይ ሳጥን ውስጥ አስቀምጥ ተብሏል። እንግዲህ ብዙ ዓመታት ሆናት እቺ ብር ማለት ነው لا የሙስሊም ደብተራ የሚባል የለም ሙስሊም ተብሎ ደብተራ የሚባል የለም ደብተራ ከሆነ ካፌር ነው ሙስሊም አይደለም መጀመሪያ ስለዚህ ወንድማችን እምንግርህ ፈሃዲህ ሶነሙን ሚን አልአስናን ከጣዖታት አንድ ጣዖት ናት ቤት ውስጥ የተቀመጠችው ይችን እንደ ምንም ብለህ አንድ ጫው ግዛ አባከፈልክ ሱካር ግዛባት አባከፈልክ ክለ ዲሃ ስጥ ይሄ አንደኛ እምንግርህ ይሄ ነው አባት ጋር ተጋዴል አይደለም በምትችለው አስወግድ አስወግድ አድባርን መቁረጥ ይመለከተና፣ እነ ሸይኹል ኢስላም እኮ እየፈለጡ ነው የተያዙ ስቤት የሚገቡት የነበረው ይፈልጡት ነበር። ይህንን አድባር ሁሉ ከቻል ከአድባርን አስወግድ። ግን ሕይወት ያሳጣል ከባድ ደረጃ ይሆናል የምትል ከሆነ ያዝ። ማስወግድ ባለብህ ዘዴ፣ በምትጠቀምበት ዘዴ አስወግድ። አንድ ይችን አትዛ እምመክረህ። ሁለተኛ ከአባትህ ልብ ውስጥ እንዲትፋቀድ አድርግ፣ አስተምረው ነገር አስረዳ አግዘው በሚጎልበት ነገር ከጎኑቁ ያንን አድርግና ከልቡ